አሰላሙ አለይኩም ወረህመቱላሂ ወበረካቱ ወድ ቤተሰቦቼ፣ ሰላም ሰላም ብያለሁ በያላችሁበት፣ ሰላማችሁ በዘዘ ትረፍረፍ እየበለልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሳብስክራይብ እያረጋችሁ ቤተሰብ ሆነው፣ በመጀመሪያ ደረጃ የሩታዬ እህቶች በጣም በጣም በጣም እንችላለን፣ ጀግናነን፣ አንበሳነን። እውነቴን ነው ሙላችሁ። በዚህ ልክ ሰውን አቃጥለን እንደፋለን ብዬ አንድም ቀን አስቤ አላቅም ነበር እና በዚህ አጋጣሚ ምህረትዬ፣ የኔ ውድ የኔ ጠንበለል የነብረው እህት ከልብ ከልብ አመሰግናለሁ። ተባረክልኝ ክብር በይልኝ። እኔ ቆንጆ እና ምንም አይነት ጣጣ የሌለበት እንጀራ አላህ ይስጥሽ። ከስደት ደግሞ አላህ በሰላም በደስታ ከቤተሰቦችሽ ያገናኝሽ፣ አገናኝቶች ደግሞ ጭቅጭቅ የሌለበት ልፋት የሌለበት ድካም የሌለበት እንጀራ አላህ ይስጥሽ። ሲሰጥሽም ደግሞ የተራበን ልታበይበት የተቸገረን የምትሰጪበት በቃ ለቤተሰብሽ ለሀገር የምትተርፊ ልጅ አላህ ያድርግሽ። ምክንያቱም ብዙ ጊዜ እያየሁ ነው አላችሁ ቲክቶክ ሰፈር ለሩታ ብቻ ሳይሆን ለኛም እውነት ለመናገር ለኛም በቅታችኋል። አካውንታችን ሼር እያደረጋችሁ ሰብስክራይብ እያስደረጋችሁ እየለመናችሁ ብዙ ነገር በእኛ የመጣ ደግሞ ብዙ ነገር የምትባሉ ልጆች አላችሁ። ለእናንተም ደግሞ ከልብ ነው ማመሰግነው፣ እንዲሁም ለሙዬ ሁላችሁንም ከልብ ነው ማመሰግነው እና ምህረትዬ በጣፋጭም ስም በአፍያም ስም በትዝታም ስም ከልብ ከልብ አመሰግናለሁ እኔ ማለት ነው እና ወደ ገደለው ስገባ ደግሞ የአብርሽ ቅንቅናሞች ማለት ነው። የአብርሽ ፍየሎች ማለት ነው። እናንተ ሰብስክራይብ ሰው መሰላችሁ እንዴ? ሰው እኮ አይደለም። በዚህ አጋጣሚ አንድ ነገር ልንገራችሁ። ጅላጅሎች ማለት ነው። እናንተ የምታከብሩትና የምትወዱት ወንድማችሁ እንኳን የሰውን ቻና ያዘጋም እሺ መንገራቸው ነው ማለት ነው። በዚሁ አጋጣሚ ማለት ነው እውነት የሩታ እህቶች ጀግንነታችሁን አሳያቸው ደግማችሁ ማለት ነው። አፍያን በቅርብ አንድ ሺህ ሰብስክራይብ አስገቡና እኔ ርር ቅጥል እናርጋቸው ማለት ነው። ለካ እኔ እንደውም አላቅም። ትዝታ ትዝታ፣ እኔ ለእኔ በጣም ጀግና ናት። እውነት ነው ምላችሁ። በጣም ከዩቱብ መንደር አንደኛ ማለት የመወዳትና የማደንቃት በጣም በምንም ነገር ማትደራደር ሴት ዩቱበር ባይ ትዝታ ናት ማለት ነው። የፈለገ ነገር ይምጣ ወደኋላ የማት የማትል መሸሸት የማትችል በሩታ ደግሞ የማትደራደር እውነት እኔ ራሱ በሩታ በጣም አለቅሳለሁ፣ ባይን ጨርሳለሁ፣ እከፋለሁ፣ ላለሁ ግን ትዝታ ማለት እናንተ ታቁታላቸው ማለት ነው። እና የትዝታ ጠላቶች በስተዋል ማለት ነው። እንዲሁም ደግሞ ያፍያንም ማለት ነው። እንግዲህ ቻናላ አይደለም ላፍያ ለንትን እያሉ ነው ተቃጥለዋል የረረድብን ልብለዋል። በዚሁ አጋጣሚ ያው ትዝታ እንደምታውቁም አይደለም እነዚህ ቅንቅናሞች እነዚህ ፍየሎች ማለት ነው። አብሽን አቃጥላ ደፍታ እንኳን ብሎክ አድርጓታል ማለት ነው። ጀግና ሴት ናት። እውነቴ ነው። ምላችሁ የምትለይ የመዳም ቅመም ጀግና አንበሳ ማለት ትዝታ ናት ማለት ነው። ሲቀጥል አፍያ ነገ ማድረጓን አይቀርም። ይታያላችሁ። አፍያ ነገ የምትደርስ ማለት ነው። እናንተ ደደቦች ማለት ነው። እና ሰብስክራይብ የሰውን ነብስ አይሆንም ማለት ነው። ታውቃላችሁ። ሰብስክራይብ ቤት ሰብስክራይብ ይመጣል ዩቱብ ቢዘጋ ዩቱብ ይቀየርበታል። የሰው ልጅ ግን አስተሳሰቡ ቢሆን ሩታ የሆነ ነገር ብትሆን ሩታ አትቀየርም። አብርሽ የሆነ ነገር ቢኖር ደግሞ አብርሽ አይቀየርበትም ማለት ነው። ለሰብስክራይብ ቦታም የለንም፣ ለቻና ደግሞ ቦታም የለንም። ነገም ዛሬ አብርሽና ሩታ ለማጣመር አብርሽ ደግሞ ቦታ ቦታ አልይዝም፣ ስነ ስርዓት አልይዝም፣ ሁሌም ዝሙት አስተምራለሁ ካለ እንግዲህ መላጡ አይቀርም። በጣም አርገን ነው፣ በደንብ አርገን ነው ምንለጠው ማለት ነው። እናንተ ግን ዝሙት እንዲሰራና ከሌላ ሴት እንዲዘል ነው የምትፈልጉት ማለት ነው። እኛ ጥፋታችን ምንድን ነው? አፍያ ጥፋትዋ ምንድን ነው? ትዝታ ጥፋትዋ ምንድን ነው? ጣፋት ትዝታዋ ምን ምን አጥፍተዋል? ይሄ ልጅ እኮ ይመለስ፣ ከሩታ ጋር ይሁን ትዳሩ፣ የያዝ ነው ሌላ ነገር እኮ አለቀ ማለት ነው። ሲቀጠል መገደልም ትችላለች አንቺ እኮ ፈጣሪ አይደለሽም። አላህ እኮ አይደለሽም። ለራስሽ የተመኛችሁት ሁሉ ለራሳችሁ ያድርገው ማለት ነው። እቺ አብርሽ ፕሮፋይል እያደረገችው ማለት ነው። ሰካራም ሰካራም፣ አንቺ ደሞ የሰከርሽ ሴትዮዋ ናት ማለት ነው። ሰክራለች ማለት ነው። እውነት በዚሁ አጋጣሚ ማለት ነው የሰው ቻና ዝም ብሎ አይዘጋም ቤተሰቦች የሆነ ነገር የሆነ ብልግላ ነገር ካልተለቀቀበት በስተቀር የሰው ቻና ዝም ብሎ ማዘጋት አይቻልም። የፈለ ነገር የፈለገ ነገር ቢፈጠር ሰው የሰውን ቻና ማዘጋት አይችልም። አሁን አፍያን የተጠቀሙበት ያው ላይፍ ስትገባ ላይፍ የሚሰቀል ሰው አላ እንደዛ አድርገው ነው ያ ብልግና ነገር የለቀቁበት ማለት ነው። በዚህ አጋጣሚ ማለት ነው ያ ነገርሽ ማየት እናፍቆኝ ነበር እኔ ብታስቀምጭልን ማለት ነው። ስዶች ባለጌዎች ማለት ነው። በጣም ባለጌ ናችሁ እውነት። አብረሽ እንኳን ይህን ሁሉ ሲሰደብ ይህንን ውርጅ ሲወረድበት እንኳን አንድ ቀን ወጥቶ ሰውን አትስራ አላለም ማለት ነው። እናንተ ናችሁ ክፉ እንጂ አብረሽ መጥፎ ስራ ይስራ፣ ድራማም ይስራ ውሸትም ያውራ። ነገር ግን ከሚስቱ ማይግባባ እንጂ እንደ እናንተ ባለጌ አይደለም። እናንተ ናችሁ ባለጌ ማለት ነው። ስዶች ማለት ነው። ትላንትና ወጥቶ መልስ ስለተናገራችሁ ተቀጥላችሁ ርራላችሁ አይደል? ለራሳችሁ እኮ ነው መልስ የሰጣችሁ ማለት ነው። ነጌም ዛሬም ቢሆን እኛ አብርሽና ሩታ በማለት ነጌም አንተዋትም ማለት ነው። እናንተ ግን አለም ዘላለማችሁ እሪ ስትሉ አብርሽ አንድ ሴት ባመጣ ቁጥር ሁሌም ከእሷ ጋር እንደተሰቃያችሁ ትኖራላችሁ ማለት ነው። እኛ ግን መቼም አንፋታችሁ መቼም አብርሽ ከሩታ ህይወት ካልወጣ ሩታ ደግሞ ከአብርሽ ህይወት ካልወጣች አንድ ላይ እየሆኑ በላይ ዋላይ ሴት እያመጣ እንደዚህ ብልግና ነገር አደባባይ ሲሰራ መቼም ህዝቡ አይተወውም ማለት ነው። አሁን ተጠልቷል አይደል? ከዚህም የበለጠ ህዝቡ ይጠላዋል። ምክንያቱም ስነ ስርዓት የሚባል ነገር መማር አለበት ማለት ነው። እናንተ አህያው ማለት ነው። እናንተ እኮ ብታውቁ አብርሽን ትመልሱት ነበር። ይህን ነገር ያስጠላባሃል፣ ይደብርብሃል ማለት ትችሉ ነበር ማለት ነው። በተለይም ደግሞ እናንተ ነው እንዲጠላ ያደርጋችሁት ማለት ነው። በየቤቱ እየሄዳችሁ የሩታን ፈቱ፣ እየዘቀዘቃችሁ፣ ሩታን እየሰደባችሁ፣ ሩታ ሌላ ነገር እያደረጋችሁ፣ እኛ የሩታ ወራሾች ማለት አፋችን ከፍተን ወይም ደግሞ ዝም ባለን እናንተን መስማት አልነበረብንም ማለት ነው። እናንተ ምቀኞች ማለት ነው። እውነት ምቀኛ እኮ የራስ ነው የራስ ሰው እኮ ነው ምቀኛ። ምን ችግር አለ? እኛ ብንሰራስ እኛ ሰራው አፍያት ትዝታ ብዙ ሰው እኮ እየሰራ ነው። እናንተ ጀግና ከሆናችሁ እውነት የአብርሽ ኦዲንሶች ተብላችሁ እንደምትጠሩ እውነት እንደነሱ ኦዲንስ የለም እንዲባል ካፈለጋችሁ፣ ዩቱቡን በአጠቃላይ አዘጉ እስቲ። እያንዳንዱ በአብርሽ ስም የሚሰራ በሩታ ስም የሚሰራ ሞር በአብርሽ ስም የሚሰራ አሁን ብዙ አለ በአብርሽ ስም የሚሰራው ማለት ነው ከትልቅ እስከ ትንሽ ማለት ነው። የእናንተ ጉብዝና ሳይሆን በመዳም ቅመም በትንንሽ ዩቱበሮች ጉልበታቸውህ ማሳየት ሳይሆን እናንተ ጎበዝ ከሆናችሁ እስኪ ትልልቅ ሚዲያ አዘጉ። ዩቱብ ማንም እንዳይሰራበት አስደርጉ። እንዲህ ይሄ እኮ ገገማ ናቸው እንጂ እኮ አብርሽ እኮ ይወድ ይፈልገዋል እኮ እኛ ስንሰራ፣ እኛ ስናሽቃብጥለት፣ እኛ ፈቶውን ስንለጥፍለት ነው መቀየር የሚችለው ማለት ነው። አለበለዛ እኮ ማንም ዞር ብሎ የሚያየው የለም ማለት ነው። እናንተ ገገማዎች ማለት ነው። እናንተ መቼም አይገባችሁ። መቼም እውነት፣ መቼም አብርሽ እንኳን እንደዚህ ነገር አያደርግም። አብረሽ ሞር ይሄንን አክል ሲሰደብ እንኳን አንድ ቀን ወጥቶ፣ ምክንያቱም ድካሙን ያውቀዋል። የሰው ልጅ እንዴት ለፍቶ እንደሚያመጣው ያቀዋል። እናንተ ሌቦች ማለት ነው። የአንድ ወር ደሞዘሽ ማለት ነው። አንድ መዳም አንድ ቀን ባሰጥሽ ማለት ነው። ምን እንደምጨብጭ ማለት ነው። ምክንያቱም ጉልበትሽ ስለሆነ ስለለፋሽበት ማለት ነው። ይሄንም ቀላል እኮ ነው። እናንተ አመዳሞች ማለት ነው። ሁሌ አመዳም እንደሆናችሁ ትኖራላችሁ። እኛ ግን ዩቱብ ብታዘጉ ሪቮቭ ብታረጉ የፈለገ ነገር ብታመጡ ራሱ እኛ መምጣታችን አይቀርም። ሩታ እስካለች ድረስ ሚዲያ ላይ ሩታን ሀብቴ ማንም አይነካትም። እያረራችሁ ድብን እያራችሁ ትኖራታላችሁ እንጂ ማለት ነው። ነገ ደግሞ አብርሽና ሩታ አንድ ላይ ሲመጡ ታያላችሁ። አንድ ላይ ሲመጡ ደግሞ እናሽቃብጣለን። ያው ያው እነን እኛ ነን እኮ አሁንም፣ አብርሽና ሩታ ሲታረቁ ማንም ይከለክልን የለም። አብርሽ ሩታ ታረቁ ደስታ በደስታ እናሽቃብጣለን፣ በደስታ እንሸቅላለን እንወጣለን ማለት ነው። እናንተ ግን ትላንትና ምንድን ነው ያልሺው? ምን ብለሽ ነበር? ምን ተናግረሽው ነበር? እያላችሁ እያከካችሁ ትኖራላችሁ ማለት ነው። የእኛን ቂጥቂጥ እየሄዳችሁ ማለት ነው። ምን ለቀቁ? ምንድን ነው የተናገሩት? ምን እያወሩ? በዚህ አጋጣሚ ቤታችን ከገባችሁ ማለት ነው ሰብስክራይብ ሳታርጉ እንዳትወጡ እሺ። ሰብስክራይብ አድርጉ፣ ሼር አድርጉ እና በዛው ቲክቶክ ሰፈር ውሰዱ እሺ፣ እናንተ